የሁላችንም አይምሮ ወደዳችሁም ጠላችሁም እየተጎዳ ነው። ስንፍናችን ጨምሯል። መወሰን ከብዶናል። ደንዝዘናል፣ ፈዘናል። አይምሯችንን ቆላልፈን አስቀምጠነዋል። ነገር ግን አሁን ይህንን የምታዩ ሁሉ እድለኛ ናችሁ። ይህንን ቪዲዮ በደንብ አድምጣችሁ መጨረሻ ላይ ያስቀመጥናቸውን አምስት የምነግራችሁን ነገሮች ከተገበራችሁ እመኑ አይምሯችሁ 50 አጥፍ ማድረግ ይችላል። ማሳሰቢያ፣ እውነተኛ መፍትሄ ለማግኘት እስከመጣችሁ ድረስ እያንዳንዷን አሁን የሚላችሁ የሚነግራችሁን ነገር በማስተዋል አድመጡት። በህይወት ውስጥ ውጤታማ ለመሆን ራስን ለማሳደግ እንዲሁም ግብን ለማሳካት ፎከስ ወይም ትኩረት ብቸኛው መንገድ ነው። ነገር ግን ዓለም ላይ ያለው ሲስተም ይህንን እንድናደርግ አይፈልግም። ግባችንን ማሳካት እንፈልጋለን ነገር ግን ያቀድነውን ለመተግበር አቅም እናጣለን። ያ አቅማችንን ማንወሰደብን? ከነገ ጀምሮ አስተካክላለሁ፣ ከነገ ጀምሮ አጠናለሁ፣ ከነገ ጀምሮ የሚባሉ ውሳኔዎች ዛሬ ወስነን ነገ ሲመጣ ነገንም ለነገ እያስተላለፍን ያለችንን አጭር ህይወት ሳይታሰብ አልቃ እናገኛታለን። ፍላጎቱ ኖሮን ያን ማድረግ አቅማችንን ማንወሰደው? ብለን መጠየቅ ይኖርብናል። እስኪ ቲክቶክን እስክሮል እያደረግን ሌሊቱን ሙሉ ብንቆይ ለምንድን የማይደክመን? የሆነ መጽሐፍ ለማንበብ እና የራሳችንን ነገር በስፖርት በስራ ወይም በቢዝነስ ለማሳደግ ትንሽ ደቂቃ እንኳን ሳይቆይ እንቅልፋችን የሚመጣው ለምንድነው? ስንቶቻችንን መንገድ የለም መንግስት ስራ አልሰጠም ቤተሰቦቻችን ይህንን አላደረጉልንም ብለን መፍትሄ እንደሌለው ሰው አይምሯችን ሀሳብ ማፍለቃቅቶት ቁጭ ብለን የስልክ ስክሪን ላይ በማይጠቅም ነገር ደንዝዘን ያለ ነው። ስንቶች ከጎዳና ተነስተው ባለሀብት እስከመሆን ደረሱ። አንተ ቢያንስ ስልክና ማረፊያ አለ እነሱ ከምንም ተነስተው እንዴት ኖራቸው? አንቺ ምናልባት የምታርፊበት የምትታርፊበት ቤትና ቤተሰብ አለሽ። አንድ ሰው ከጎዳና ተነስቶ ሀብታም፣ ባለጸጋ፣ ባለ እውቀት መሆን ከቻለ እኛ የሆነ የቆምንበትና መለወጥ የማንፈልግበት ማሰብ የተውንበት ቦታ አለ ማለት ነው። እንንቃ። እኛ እንድንለወጥ የማይፈልጉ ኃይል እንዳለ እንወቅ፣ እንረዳ። ከስልክ እስክሪን ጨረር ውጪ ህይወት እንደሌለ ሳናውቀው ውስጣችን እንዲያምን እንደተደረገ ስንሰዋቋል። እስኪ መቼ ነው ከስልክ ተላቀ ከተፈጥሮ ጋር አረንጓዴ ቦታ በዝምታ እያስተዋልክ የተቀመጥከው? የሰው ልጅ አይምሮስ ከሶስት ሰከንድ በላይ ትኩረት እንዳይኖረው እንደሚፈልጉስ ታውቃላችሁ። እናንተ ከዚህ ውጭ እንዳልሆናችሁስ? እረ እኔ ከሶስት ሰከንድ በላይ ትኩረት አደርጋለሁ ካላችሁ እስኪ ፈተና ለፈተናችሁ ናችሁ። የሰላሳ ሰከንድ ምንም ስለ ቢጫ ድመት አታስቡ አይናችሁን ጨፍኑ እንዴት ነው አይምሯችሁ ስለ ቢጫ ድመት ማሰብ አስቆማችሁት? እንደውም በየሰከንዱ የተለያየ ሐሳብ እየተቀያየረ ትኩረታችሁን ቢጫዋ ድመት ላይ እንኳን አልሆነ። በየጊዜው ራሳችን ላይ ትኩረት እንዳናተኩርና እንዳናይ በኳስ ተጫዋቾች የጫማ ቁጥር ላይ፣ በአንድ ቲክቶከር ላይ ሕይወታችን ላይ ምንም በማይጨምር እንደውም በሚጎዳን ፖለቲካ ላይ አይምሯችን እንዲታሰር ተደርጓል። እንደ ድንገት ወደ ራሳችን ትኩረት በስህተት ብናደርግ ማድረግ ፈልገን ያላደረግናቸው ማሳካት ፈልገን የተውናቸው ፊታችን ድቅን ሲሉ ወደ ጭንቀትና ድብርት ማስተርቤሽን ብሎም ራስን እስከ ማጥፋት መድረስ ላይ ያደርሰናል። ይህንን ለመሸሽ ሲባልም ወደ ውሸት ዓለም ተመልሰን ደስተን ፍለጋ ቲክቶክን ስክሮል ማድረግ እንጀምራለን። ለጭንቀትና ድብርታችን ደግሞ አባባሽ ሱሶች ውጪ ተቀምጦ እናገኛቸዋለን። መጠጥ፣ ጫት፣ ሐሺሽ፣ ሲጋራ እንደሚጎዱን እያወቅን ወደማያልቅ ጥቂት ደስታ ፍለጋ ራሳችንን የባሰ እያጣን እንሄዳለን። ችግሩን ካወቅን እስኪ ችግሩን ምን አመጣው? ያን ሱስና የስልክ ጨረር ያስመኘኝ ምንድን ነው? መልሱ አይምሮ ውስጥ የሚመነጨው አንድ ሆርሞን ነው። ስሙ ዶፓሚን ይባላል። ዶፓሚን ነው አይናችን የስልክ ጨረርና ሱሶችን ሲያገኝ የሚመነጨው የደስታ ሆርሞን ይሉታል። ለምን ስናስብና ራሳችን የሚጠቅም ነገር ለማድረግ ስንሞክር የሚመነጨው መልሱ ቀላል ነው። እንደ አይጦቹ ስለተደረግን ነው። የትኞቹ አይጦች ካላችሁ፣ እንደ ቤተ ሙከራዎቹ አይጦች እንደነሱን የተደረግ ነው። አይጦቹ አይምሯቸው ላይ ዶፓሚን እንዲያመነጭ የሚያደርግ ነገር ገጠሙላቸው። አንድ የተንጠለጠለች ኳስ አደረጉ። አይጦቹ ተንጠራርተው ያቺን ኳስ ሲነኩ ዶፓሚን እንዲያመነጭ የሚያደርገ ማሽን ይነኩታል። ያን ደስታም አይጦቹ በጣም ስለሚፈልጉት ያን ኳስ በተደጋጋሚ መንካታቸውን ቀጠሉ። እስኪወርቁ ድረስ አይጦቹ ያን ነገር መንካታቸውን አላቆሙም። እና ሳይንቲስቶቹ ያን ኳስ ዞር ያደረጉት፣ ማሽኑንም መንካት አቆሙ። አይጦቹ ውስጣቸው በድብርት ተሞላ። የሚወዱት ምግብና ውሃ ጋር እንኳን ለመሄድ በጣም ሰነፉ፣ ከተቀመጡበት መነሳት አቃታቸው። ሁሉም አይጦች ድብርት ውስጥ ገቡ። ሰውም አይምሮ በተፈጥሮ ያወዳድራል። ከንባብና ከቲክቶክ፣ ከስራና ከእንቅልፍ ብሎ የተሻለ ዶፓሚን ያመነጨለትን ይመርጣል። እንዴት ነው ይህን ነገር መቀየር እችላለሁ? ካላችሁ አይምሮንስ፣ እንደፈለኩኝ ማዘዝ የምፈልገውን ማሳካት እችላለሁ? ካላችሁ መልሱ አዎ ይቻላል ነው። የዶፓሚን ዲቶክስ ያስፈልገናል ነው መልሱ። ዲቶክስ ለብዙዎቻችን አዲስ ቃል ሊሆን ይችላል። ለማታውቁት ግን ማጽዳት ማለት ነው። የዶፓሚን ዲቶክስ ያደረገ ሰው የአይምሮን ኃይል አሁን ካለበት 50 እጥፍ በላይ እንዲያስብ ያደርጓል። የሚረሳ ሰው ወደ አለ ከመጠን በላይ አስተዋሽ እስከ መሆን ይደርሳል። እሱም መክሮ ማረጋገጥ ይቻላል። እንዴት ዶፓሚን ዲቶክስ እናደርግ የሚል ጥያቄ ይመጣል። መልሱን ልንናገር ስለሆነ አንዴ ወደ ራሳችሁ ተመለሱ። ለአንድ ሳምንት ራሳችንን ለማከም እንሞክራለን። በሳምንት ውስጥ ብዙ ቀን የለኝም ካላችሁ በሳምንት አንድ ወይም ሁለት ቀን መድቡ። ለአንድ ቀን ኢንተርኔት፣ ስልክ፣ ኮምፒውተር አቁሙ። ሙዚቃም አትስሙ። ሌሎች ሱሶች ካሉባችሁ ራሳችሁን ከልክሉ። ሲጋራ፣ መጠጥ፣ ማስተርፌሽን ሊሆን ይችላል። መጥፎ ምግቦችንም ያካትታል። ለዛ ቀን ከቤት ወጣችሁ ተፈጥሯዊ ነገሮች ወዳሉበት ቦታ ሄዱ። ያን ቀን ላይ ሜዲቴሽን ወይም ተመስጦ ይኑራችሁ። ግባችሁን፣ እቅዳችሁን መርምሩ። ስለ ራሳችሁ በማስታወሻ ላይ የምትፈልጉትን ጻፉ። ይህንን ስታደርጉ ከስልክና ከመጥፎ ምግቦች በመራቅ ነው። ምግቦቹ በተቻለ አቅም ተፈጥሯዊና ዘይት ያልበዛባቸው ቢሆን ይመረጣል። ይህ እንዴት ሊሰራ ይችላል የሚል ሰው አይጠፋም። እንደዚህ እናስብ። በጣም ምርጥ ሆቴል ውስጥ መብላት የለመደ ሰው ዝቅ ያለ የመንገድ ላይ ምግብ ቤት ምግብ ቢሰጠው አይበለውም፣ ምክንያቱም ስለሚደብረው። ይህ ምርጥ ሆቴል የሚበላው ሰው ምግብ የሌለበት በረሃ ላይ ቢሄድ ያን የመንገድ ላይ ምግብ ካገኘ ሲጸየፈው የነበረውም በደስታ ይመገባል። ዶፓሚን ዲቶክስ ልክ እንደዚህ ነው የሚሰራው። የፈለገውን ሳጣ አገኘው መደሰትን እንዲጀምር ያደርገናል። በእርግጥ የመጀመሪያ ቀን ሊከብድ ይችላል ይህንን በተከታታይ ስናደርገው እየቀለለ ይሄዳል ከዛ በሰውነታችንና በአይምሯችን ላይ ጥሩ ለውጥ እያገኘን እንሄዳለን። እና በሚቀጥሉት ጊዜያት ሰውነታችን በአስቸጋሪ ሁኔታዎች ውስጥ ማለፍና መጨረሻውን በማሸነፍ መጨረስን እንደ ትክክለኛ ነገር እያየው በስልክና በወሲብ ቪዲዮ የሚመጣው ደስታ ትክክል እንዳልሆነ በተጨባጭ ያየዋል። ሱሱም ሆነ ሌሎች በሂደት እያሸነፈ ይመጣል። በዚህ ሁኔታ ውስጥ አንድ የቻናላችን ተከታታይ በዚህ መንገድ እያለፍኩ ስለሆነ የተማርኳቸውን ሱሶቼን አቁሜ ራሴን ያሳደኩባቸው ለራሴ በለውጤ እስክገረምበት በዶፓሚን ዲቶክስ ጊዜ ያገኛቸውን አምስት ትምህርቶች ለተመልካቾች አቅርቡልኝ ብሎ ነው። ሰው ለፍቶ ከሚያገኘው በእኔ ልፋት ይማር ብሎናል። እኛም ትክክለኛ ሆነው ስላገኘናቸው ይዘናቸው ቀርበናል። እናንተም አስተማሪ ነገሮች በሕይወታችሁ ካላችሁ በቴሌግራም ቻናላችን አነጋግሩ። የተማርኩትን እንካችሁ ይለናል ተከታታያችን። አንደኛው አይምሯችሁ መጥፎና የማይሆን ነገር ሲያስብ ለምን መጥፎ ያስባል ብላችሁ ውጊያ ተክፈቱበት። ከታገላችሁት ሁሌ እሱ ነው የሚያሸንፈው። መጥፎ ለምን አሰበ ሳይሆን ለምን መጥፎና የማይሆን ነገር እንዳሰበ ችግሩን ታረዱለት። በዶፓሚን ዲቶክስ ጊዜ ለምንድ ነው የፖርን ስሰኛ የሆንኩት ብዬ አይምሮን ጠየቅሁት። ብዙ ምክንያቶችን ደረደረልኝ። የዛን ጊዜ በያዝኩት ማስታወሻ መዘገብኩት። ምን ባደርግ ከዚህ ይላቀቃለሁ አልኩት፣ መፍትሄውንም ነገረኝ። ለካ አይምሮዬ ያንንም ያስደረገኝ እየጠበቀኝ ነበር፣ ሌሎች ነገሮች እንዳይጎዱ እየተከላከለልኝ ነበር። አሁን ውስጤ ሰላም ያገኛለሁ። አይምሮአችሁን ወረቀት ይዛችሁ አዋሩት፣ እውነቴን ይመልስላችኋል። ስለዚህ ራሳችሁን ሳታጥላሉና በራሳችሁ ሳትፈርዱ ያን ነገር ተመልክታችሁ ችግሩን ፍቱት። ጦርነት አሸናፊ የለውም ለጊዜው አሸናፊ የሚመስል እንጂ። ስለዚህ ከራስ ጋር መስማማት እንጂ መዋጋት አያስፈልግም። ሁለተኛ ከተፈጥሮ ፍሰት ጋር ተገናኙ። ሁላችንም አንድ የሚቀረን ነገር አለ። ተፈጥሮ ፍሰት የሚቀረን ሰው ያደረገውን ካላደረግን የምንል ነን። አዋቂ ስናይ አዋቂ መሆን ያምረናል፣ ዶክተር ስናይ ዶክተር መሆን እንፈልጋለን። ግን ራሳችንን ትተናል። ያልሆንነውን ለመሆን ስንሞክር የሆነውን ረስተነዋል። ፈጣሪ የሆነ ጸጋ ሰጥቶናል። እሱን መከተል ግን እንፈራለን። ሰዓሊ ልንሆን እንችላለን ወይም ተመራማሪ ወይም ሌላ። ያን ግን እርግፍ አድርገን ትተነዋል። ያ የተፈጥሮ ፍሰት አብሮም መጥቷል። እኔ ለምሳሌ የተፈጥሮ ፍሰቴን አግኝቼዋለሁ። ፀሐፊ እንደውም ካውቂያለሁ። ሁሉን አቁሜ ትኩረቴን እሱ ላይ አድርጌያለሁ። ልቤ ተረጋግቷል። አይምሮዬን ከማስበው በላይ ሐሳቦች እያመነጨልኝ ነው። ሶስተኛው አመጋገባችሁን ተመልከቱ። በፊት ሐሳብ የሚነሳው ከጭንቅላት ውስጥ ይመስለኝ ነበር። አሁን ግን ሐሳብ የሚነሳው ከሆድ ውስጥ መሆኑን ተረድቻለሁ። ሐሳብ የሚነሳው ከሆዳችን ነው። ጃፓኖች በምናችሁ ነው የምታስቡት ሲባሉ ሁለተኛ አይምሮ ወደሚሉት ወደ ሁዳቸው ይጠቁማሉ። ምክንያቱም ሐሳብ የእውነትም ከሆድ ይነሳል። ስለዚህ አመጋገባችሁን እየቀያየራችሁ የባህሪያችሁን ልዩነት እዩት። ለየሰው የሚስማማው ስለሚለያይ ለየራሳችሁ የሚስማማችሁን ምግብ ሪሰርች ሰርታችሁ መለየት አለባችሁ። በምን እንለየው ካላችሁ ቀላል ነው። ምግቡን ከበላችሁት በኋላ ቅልል ካላችሁ ለእናንተ የሚስማማ ነው ማለት ነው። ምግቡን ከበላችሁ በኋላ ግን ከበድ የሚላችሁና እንቅልፍ እንቅልፍ የሚላችሁ ከሆነ ያ የእናንተ አይነት ምግብ አይደለም ማለት ነው። ከሆድ ነው ብዙ መጥፎ ሐሳቦችና በሽታዎች የሚነሱት። ያን ማድረግ ስትጀምሩ አይምሯችሁ መታዘዝና የፈለጋችሁትን መስራት የሚጀምረው የሰማችሁትን ያነበባችሁትንም መርሳት ታቆማላችሁ። ምግብን በማስተካከል ብቻ ማለት ነው። አራተኛ፣ እያንዳንዷ ነገር ላይ ትኩረት አድርጉ፣ የምትተነፍሱትና የምትሄዱት ላይ ሳይቀር። ይሄ መንገድ ቀስ በቀስ ከቁንቅጀታችሁ ያስወጣችኋል። በየቀኑ ይህንን ተለማመዱ። ስትሄዱ መሄዳችሁ ላይ ትኩረታችሁ ይሁን፣ ስትተነፍሱም እንደዛው። ጸሎተኛም ከሆናችሁ የምታደርሷት የምትጸልዩት ነገር ላይ ትክክለኛ ትኩረት ይኑራችሁ። ይህንን ካደረጋችሁ መርሳት እያቆማችሁ ትሄዳላችሁ። አምስተኛ፣ ትዕግስት ካለ ሁሉም አለ። ይህን ሁሉ ስታደርጉ ብዙ ነገር ይጠይቃል። መውደቅ መነሳት ይጠይቃል። አንድ ፍሬ በአንድ ቀን ዛፍ አይሆንም። የፈለጋችሁትም ለውጥ በአንድ ጊዜ አይመጣም። ነገር ግን በትዕግስት አሳምራችሁ ስሩት፣ በውጤቱ ትደሰታላችሁ። እናንተ የወደፊቶቹ ሀብታሞች፣ አዋቂዎች፣ ባለጸጎች ናችሁ። የቻናላችን ተከታታዮች ቪዲዮ አስተማሪ ሆኖ ካገኛችሁት፣ ላይክና ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ሕይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሆስ።